በፎቶ የምትመለከቱት ሰው በሳውዲ አረቢያ ፖሊስ ተተኩሶ ተገሏል ማለት ነው። ለምን እንደተገደለ መኪናቱ ምን እንደሆነ የምነግራችሁ ነው ማለት ነው። በተለይ ገጠር ላይ ወንድም ካላችሁ እባካችሁ ይህንን ቪዲዮ ላኩላቸው ማለት ነው። እንዲሁም ደግሞ ገጠር ያላችሁ ወንድሞቼ በተለይ እባካችሁ እራሳችሁን ጠብቁ እህቶቼም እንደዛው ማለት ነው። በአሁኑ ሰዓት ላይ ሰው በጣም ከፍቷል፣ በነገራችን ላይ መዳሞች ራሱ እየጨከኑ ነው ማለት ነው። አሰላሙ አለይኩም ወረህመቱ ላይ ወበረካቱ ቤተሰቦቼ እንዲናችሁ ሰላም ናችሁ። ሰላማችሁን ይጋብሉ። ሰላም ነው አላ ታላ። በያላችሁበት ሰላማችሁን የብዛልኝ፣ ሀገራችንም ሰላም አድርግልን ያልኩ እንደተለመደው በአዲስ ቪዲዮ መጥቻለሁ ማለት ነው። እባካችሁ ሰውዲ አረቢያ ያላችሁ ወንድሞቼ፣ በተለይ ገጠር ላይ ያላችሁ እባካችሁ ቪዲዮን አዳምጡት፣ እንዲሁም ደግሞ ጥንቃቄ አድርጉ ማለት ነው። ወላሂ እናንተ ከነሱ እናመልጣለን እያላችሁ እየሮጣችሁ ህይወታችሁ አደጋ ላይ ሊወጥቅ ይችላል። ብዙ ወንድሞችም ገጠር ላይ ያልቋል። እንዲሁም ደግሞ ተወጥቃችሁ ልትሰበሩ መኪና በመኪና ሊገጫችሁም ይችላል ማለት ነው። ከእነሱ ማምለጥ አትችሉም። በአሁኑ ሰዓት ላይ በጣም ነው የከፉት፣ በነገራችን ላይ እና በጣም ከፍተዋል። እኛ እንትን የሚከራከርልንም እንዲሁም ደግሞ ሀቃችን የሚወስድልን ስለሌለ እነሱ እንደፈለጉ ቢያደርጉንም ማንም የት ገባችሁ የት ወጣችሁ የሚለን ሰው ስለሌለ ጥንቃቄ አድርጉ ማለት ነው። መግቢያ ላይ እንደነገርኳችሁ ፎቶ ላይ ያያችሁት ሰው ሳውዲ አረቢያ ላይ እንደምታውቁት ኤምባሲ ውስጥ ነበረ የሚሰራው። እኔም ከዚህ በፊት ፓስፖርት ለማሳደስ ሄጄ አይቼዋለሁ። ፎቶ ያነሳል ማለት ነው። በጣም በጣም ትህትና ያለው ለማያውቁ ሰዎች የሚያሳውቅ በጣም ጥሩ ሰው ነበረ። ማን ከአንድም ሁለቴ ሄጅ አለው ማለት ነው እና ወላይ በጣም ጥሩ ሰው ነበረ። በጣም ትህትና ያለው ጸባይ ያለው ሰው ነበረ። ሲታይ ራሱ ረጋ ያለ ሰው ነበረ ማለት ነው እና በአሁኑ ሰዓት ላይ ደግሞ ረጋ ያለ ሰው ጥሩ የሚሰራ ለቤተሰቦቹ ጥሩ ለሰው ጥሩ የሆነ መልካም ሰው መቼም ቢሆን በዚች ዱኒያ ላይ አይ እንትን አይቆይም በሆነ ነገር ህይወቱ ይጠፋል። ገብቷቸዋል። በጣም ነው ያዘንኩት፣ እና ብዙ ሰው ራሱ ይመሰክርለታል ብዙ ሰው ጥሩ ሰው እንደሆነ እንዲሁም ደግሞ በጣም መልካም ሰው ትህትና አለው ለቤተሰቦቹ ለሚስቱ መልካም ሰው እንደሆነ ብዙዎቹ ይመሰክሩለታል ማለት ነው እና በዚህ ሰሞን መገደሉ ተሰምቷል። የተገደለውም ደግሞ በሰውዲ ፖሊሶች ተኩሶ እንደተገደለ ነው የሰማሁት። ብዙ አይነት ወሬ ነው ያለው በአሁኑ ሰዓት ላይ እየተሰማ ያለው በጣም ያሳዝናል ማለት ነው። እና ሌላው በሴተት ነው ይላል። ሌላው ደግሞ ተመሳስሎባቸው ነው ይላል። እና ይህንን ደግሞ ሆን ብሎ ለምን ይሄ ነገር ተፈጠረ? ግዴታ የዚህ ሰው ሀቁ መውጣት አለበት ብሎ ደግሞ የሚከራከርልን ስለሌለ ይሄው በየቦታው ወንድሞቻችን እያለቁ ነው ማለት ነው። እና በጣም ነው ያዘንኩት። አላህ ከእንደዚህ አይነት ነገር ይጠብቀን፣ የሚጠብቃችሁ ማለት ነው። እና ወላሂ በአሁኑ ሰዓት ላይ የተሰማ ያለው ነገር በጣም ከፍቷል። አሁን በቀደም አንዲት መዳም ሰራተኛውን አግታት። በአሁኑ ሰዓት ለአንድ ነገር ልንገራችሁ ወላ የሰማሁት ነገር ማለት ነው። አንዲት ሁለት ሰራተኞቹን እንትን መዳም ማለት ነው መዳሞች ራሱ በአሁኑ ሰዓት ላይ ሴት ሴቶቻችንን እየወሰዱ ስራ እንፈልጋለን በብዙ ብር እያሉ ሰዎቹን እያታለሉ ደላሎቹን እያታለሉ ብዙ ብር እንከፍላችኋለን፣ ብቻ ሰው ስጡን፣ ሰራተኛ ስጡን እያሉ ከወሰዱ በኋላ እያገቱ ብር እየተቀበሉ ነው ያሉት፣ አረቦች ማለት ነው። የገቢ ምንጭ አድርገውናል እኛን ራሳችንን ማለት ነው። እና ተጠንቀቁ፣ ሴቶች በማን በምን አይነት ስራ መሄድ እንዳለባችሁ ጠንቅቃችሁ ሊታውቁ ይገባል። ማለት ተነስታችሁ ብሩ ጥሩ ስለሆነ ብሩ ብዙ ስለሆነ ብቻ አይደለም መሄድ ያለባችሁ። ይህ ስራ ጥሩ ነው ወይስ ለእኔ ህይወቴ ላይ አደጋ ያመጣ ወይስ አያመጣም የሚለውን ነገር ጠንቅቃችሁ እወቁ ማለት ነው። ከዚህ በፊት ነግራችኋለሁኝ። አሁን ሹርጦች ማንኛውም ነገር ብር የሚያስገኝላቸው ነገር ብቻ ነው የሚፈልጉት። አንዳንድ አብዛኝ ሁሉም እያልኩ አደለም፣ በነገራችን ላይ ምርጥ ሹርጦችም አሉ እንደዛውም እንዳሉ ደግሞ ለብር ብቻ የሚሰሩ ሹርጦች አሉ ማለት ነው። ብር ብር ብቻ የሚፈልጉ ፖሊሶች አሉ። እኔ ከአንድም ሁለቴ ከሁለቱም ሶስቴ ያጋጠማቸው ይህን አጋጥመው ይነግራቸዋል። እኔ ግን አላህ አትርፎኛል። ግን ጓደኞቼ ላይ የደረሰው አንዳንድ ሺህ ብር ተበልቷል። ከዛ በፊት ደግሞ ተይዘው አምስት ሺ አራት ሺ ሶስት ሺ ከፍሎ የወጡ አሉ። ማለት እነዛ ያ ሹርጣ ራሱ ነው ደጋግሞ የሚይዛቸው ገብቷቸዋል። የፖሊስ እንትን መኪና ይዟል። የፖሊስ የሚያሳየው ማስታወቂያ መታወቂያ ይዟል። ከዛ ነይ ውረጂ ብሎ አንቺ ምንም ማድረግ አትችይም፣ ትወርጃለሽ። ከዛ የምትጮህና ወይም ደግሞ የምትናጠቂ ወይም ደግሞ ለማምለጥ የምትሞክሩ ከሆነ ከሀረባ አላቸው እናንተን የሚያደነዝዝ እንዲሁም ደግሞ እንዳትንቀሳቀሱ ኃይላችሁን የሚቀንስ ነገር አላቸው ማለት ነው እና ወላሂ ለአዚም እዛው ከተያዙ ሰዎች ከተያዙ ሴቶች ውስጥ ይህንን ሁለቴ ሶስቴ፣ በዚህ ካረባ እንትን ብሏል። ነዝሯችኋል ማለት ነው። ገብቷችኋል። እና ተጠንቀቁ። እና እንደነገርኳችሁ መግቢያ ላይ የነገርኳችሁ ሰውዬ በሹርጦች ለምን እንደተገደለ እንገራችሁ። ሁለት አይነት ወሬ ነው ያለው እና እሱም ምንድን ነው? አንደኛው ሰው ተጣልቶ ሰዎች ተጣልተው አረቦች ጠቅመው ከዛ እነዛን ሰዎች ለመያዝ እየተራሮጡ እየተታከሱ ነበር አሉ። እነዚ ታውቃላችሁ፣ የእኛዎቹ እራሱ ተደራጅተው ሽጉጥ ይዘው፣ በቃ እነሱን የሚከላከሉበትን ነገር ይዘው እዚህ ሀገር ላይ የተደራጁ ሀበሾች አሉ። ማን ነው ከንትን ከሰውዲ ሰዎች ጋር ሆነው የተደራጁ ደላሎች አሉ ማለት ነው። ከነዛ ሰዎች እየተተከሱ በአጋጣሚ ደግሞ በስህተት ነው የተገደለው ነው እየተባለ ያለው ገብቷቸዋል። በስህተት እዛ ሌላ ሰው ላይ የተተከሰው ቶክስ ወይም ደግሞ ሽጉጥ እሱ ላይ ሄዶ አርፎበት በስህተት ነው የተገደለው። እና ህጋዊ ነው ህጋዊ እንደሆነ እና ኤምባሲ ላይ እንደሚሰራ አቃለው። ግን ህጋዊ ስለሆነ ዝም ብሎ እንዴት ሰው ይገደላል? ምንም ሳታጠፉ ደግሞ መገደልም ካለባችሁ የሰውዲ ህግ ምን አይነት እንደሆነ ታውቃላችሁ። ታስሮ ተይዞ ተመርምሮ ነው እንጂ እስከ አራት አመት አምስት አመት ታውቃላችሁ፣ ብዙ ጊዜ ተቆይቶ ነው ሰው። እንኳን መገደል ወንጀል ሰርቶ እንኳን መገደልም ካለበት እንደዛ የሚገደለው ማለት ነው ግን ምንድነው ነው እሱ ግን ምንም አይነት ጥፋት ሳያጠፋ ዝም ብሎ እንዴትን በሴተት እንተተገደለ አላቅም። ግን እስካሁን ኤምባሲዎች ራሱ ምንም አይነት መረጃ እየሰጡ አይደለም ማለት ነው። ገብቷቸኋል? ምንም አይነት መረጃ ትክክለኛ መረጃ አልወጣም። ሌላኛው ደግሞ አንዱ ሺሻ ብር ይዞ ሲጠፋ አይቶ አምልጧቸው ወይም ደግሞ እዞት አምልጧቸው፣ እሱን ሲፈልጉ በአጋጣሚ ይሄ ደግሞ ሌላ እቃ ይዞ ወደ ቤቱ እየገባ ስለነበረ ያንን እሱ ከሱ ተመሳስሎባቸው ሊያመልጠን ነው ብለው ቶክ ሰውን የገደሉት የሚል ሁለት አይነት እንትን ነው ያለው እና ኮመንት ላይ ኮመንቱን እዚጋ አስቀምጥላቸዋል እዚጋ እንደምትመለከቱትና። ሁለት አይነት ወሬ ነው ያለው እና አላህ እንደዚህ አይነት ነገር ይጠብቀን። ለማንኛውም ሀባይቢ በሰው ሀገር ላይ ያላችሁ ወንድሞቼ ተጠንቀቁ ማለት ነው። ከዚህ በፊት ታውቃላችሁ፣ ወንድሜ ተይዞብኝ ምን ያክል እንደተጨነኩኝ፣ ምን ያክል እንዳለቀስኩኝ ሶሻል ሚዲያ ወላሂ ቲክቶክ ላይ ራሱ ብዙዎቻችሁ ታውቁኛላችሁ። አሁን ራሱ ወንድሜን የምትጠይቁኛላችሁ፣ ወንድሜ እስር ቤት ነው ያለው ተይዞ፣ በቅርቡ በረመዳን ተይዞብኝ። ወላይ ያየሁትን ጭንቅ ነው። እኔን የማቀው ማን ነውና፣ ገጠር ያላችሁ ወንድሞች ሹርጦች ሊይዟችሁ ከመጡ ለማምለጥ አትሞክሩ። ማን ነው እናንተ ስታመልጡ እነሱ ብዙ ስለሆኑ ቶክስም ስላላቸው ሊገሏችሁ ይችላሉ። ሊቶክሱባችሁ እግራችሁ ላይ እጀት፣ የሆነ ቦታችሁ እናንተ እንድትቆሙና እንዳታመልጧቸው ፈልገው ሊቶክሱባችሁ ጭምርም ይችላሉና ወይ ደግሞ እዛ አካባቢ ላይ ካላችሁ አሁን እዛ አካባቢ ላይ እንትን አስፋልት ምናምን ካለ የሮጣችሁ መኪና ራሱ ሊገጫችሁ ይችላል። ወጥቃችሁ ልትሰበሩ ትችላላችሁ። በሙሉ ጤንነታችሁ ወደ ሀገር ብትገቡ ነው የሚሻለው እና ከሹርጣ አመልጣለሁ ብላችሁ ስትሮጡ ህይወታችሁ አደጋ ላይ ሊወጥቅ ይችላል። ብዙ ሰዎች ተሰብረዋል፣ ህይወታቸው አልፏል። በመኪና ተገጭቶ የሞቱም ስንት አሉ ማለት ነው። ተይዞ ራሱ በሰላም ወደ ሀገር መግባት አንድ ነገር ነው። ገብቷቸዋል። ስለዚህ ባካችሁ ገጠር ላይ ያሉ ወንድም እህት ካላችሁ ወንድም፣ በተለይ ደግሞ ለወንድሞቻችሁ አስጠንቅቋቸው ማለት ነው። ራሳቸውን ይጠብቁ። እንዲሁም ደግሞ ሺሻ ምናምን ከሚሳ እንትን ከሚሉ ሰዎች ጋር ይራቁ። አሁን በአሁኑ ሳ ላይ እኛ አንተ የሳውዲ አረቦች አሁን ለምሳሌ የዚህ ሀገር ዜጎች የማይሰሩትን ወንጀል እኛ የኛ ሀበሾች ይሰራሉ ማለት ነው። ጎብታቸዋል። እዚህ ሀገር ላይ የማይሰሩት አሁን የዚህ ሀገር ዜጎች የሚፈሯቸውን ያክል የእኛዎቹ አይፈሩም። ለምን እንደሆነ አላቅም። አረቄ ይሰራሉ፣ አደንዛዥ ይሰራሉ እሱንም ደግሞ አድርገው የሚሸጡ ተደራጅተው ይህንን ነገር የሚሸጡ ስንት አበሾች ተይዟል። እኔ እኮ እንገርማችሁ ነገር ማነው? ወንድ ብቻ እኮ አይደለም ሴትም ጭምር ነው ያለው እና ከዚህ በፊት በዚህ ዙሪያ በአደንዛዥ ዙሪያ አትስሩ ብዬ ቪዲዮ ሰርቼ አንድ ቴቴ ምን እንዳለችኝ ታውቃላችሁ? እኔ ልጅ አለኝ፣ ቤት ነው የተቀመጥኩት። እንኳን እሱን ስራ ባገኙ እንኳን ህይወቴን ለማትረፍ እሰራለሁ ነበረ ብላ ኮመንት ላይ ጻፈችልኝ። ማነው እና እህቶቼ ወላይ መጥፎ ነገር ከመስራትና ህይወት ዘጋ ላይ ከመጣል በትንሽ ብር ሀላል ነገር ብትሰሩ ነው የሚሻለው። እና ወላይ ተጠንቀቁ። እኛ በቀልድ የምናያቸው ነገሮች በጣም እዚህ ሀገር ላይ የከፋ ነው። እዚህ ሀገር ላይ ህግ የሚከበርበት ደኛ ሀገር ዝም ብሎ እንትን የሚልበት አይደለም፣ ህግ የሚከበርበት ሀገር ነው። እና እባካችሁ ተጠንቀቁ። ላለሁኝ የዛሬ ቪዲዮ ይሄንን ይመስላል። ብዙዎቻችሁ ደግሞ ስለ ጤና የጠየቃችሁኝ ያላቸው ባይ፣ ትናንትና የሆነ ቪዲዮ ለቅቄ የነበረ በሱ ዙሪያ ራሱ አይዞሽ ምናምን ብላችሁ ብዙ ኮመንት ጽፋችሁልኛል። አመሰግናለሁ። ቪዲዮን ላይክ፣ ሼር ማድረጋችሁን አትርሱ። ሰላም አለይኩም